አላህ ይጠብቀንና ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ? ይህ ቪዲዮ በጣም ለምትወዱት ለምትሳሱለት ሰው ሼር አድርጋችሁ ከዚህ ነገር እንዲጠብቅ አድርጉት። ሙሳ አለህ ሰላም ዘንድ አንዲት ግለሰብ ትመጣና ሙሳ እኔ ወንጀል ሰርቻ አለው ወደ አላህ መመለስ እፈልጋለሁ ትሏለች። ሙሳ አሌህ ሰላምም ወንጀልሽ ምንድን ነው ብሎ ይጠይቋታል። ወንጀሌማ ዝሙት ሰርቼ፣ በዝሙት ያረገዝኩት ልጅ ገድየዋለሁ ትሏለች። ሙሳ ዓለይህ ሰላም ያስወጣታል። በሁለተኛው ቀን ትመጣለች፣ ያ ሙሳ እኔ ወደ አላህ መመለስ ፈልጋለው ትለዋለች። ሙሳም በሁለተኛው ቀን ተመሳሳይ ምላሽ ይመለስላታል። አላህ ወህ እያወረደ ተውበት የምታደርገዋለ ምን መለስ ካት ይለዋል። አላህ ሱብሃነሁ ወተዓላ አላህ ሱብሃነሁ ወተዓላም ከዝሙተኛ በላይ እኔ ዘንድ ማን እንደሆነ ታውቃለህ የተጠለው ብሎ ይጠይቋል። ከዝሙተኛ ነፍስ ካጠፋ ሰው በላይ አንተ ዘንድ መጥፎ ማን ነው ይለዋል ሙሳ ዓለይህ ሰላም። አላህ ሱብሃነሁ ወተዓላም እንዲህ ይለዋል ሰላህ ሰላቱን የተወሰው እኔ ዘንድ ከዝሙተኛ ከገዳይም በላይ እኔ ዘንድ መጥፎ ነው ብሎ ይመልስለታል። ወንድሜ ሰላትህን ስግድ። እህቲም አንቺም የጠፋህ ያህል እየተሰማህ ነው። ምንም ነገር ትክክል አይመስልህም። ተመሳሳይ ስህተቶችን ደጋግመህ ትሰራለህ። ነገር ግን በየጊዜው ልብህን ይከብደዋል። እንቅልፍ አይወስድህም። ከአላህ የራቅክ ያህል ይሰማሃል እና በውስጥህ የሆነ ነገር ትክክል እንዳልሆነ ታውቃለህ። ይህ ድንገተኛ አይደለም። አላህ አንዳንድ ጊዜ ሲወድህ ዝም አይልም፣ ያስጠነቅቀሃል። ግን በቃላት አይደለም በምልክቶች እንጂ። እና እነሱን ችላ ካልካቸው ልብህ መደንደን ይጀምራል። ግን ካዳመጥካቸው ህይወትህ ሊቀየር ይችላል። ሶስት ሰዎችን እጠላቸዋለሁ ለሶስት ሰዎች ያለኝ ጥላቻ ደግሞ ብርቱ ነው ይላል አላህ። እጠላቸዋለሁ። አንደኛ ወንጀለኞችን እጠላለሁ እጠላለሁ የሽማግሌን ወንጀለኛ ደግሞ በጣም እጠላለሁ ይላል። ወደ ቀብር እየተቃረበ ያለ ሰው አላህ ይጠብቅ። እድሜው በጣም ገፍቷል፣ ወጣት አይደለም ግን ማዕስያ ላይ ነው ያለው። ኸምር ላይ፣ ዝሙት ላይ ላይ የጸያፍ ነገር ላይ ነው ያለው። እድሜው ግን ገፍቷል። ይሄን አላህ በጣም በብርቱ እጠለዋለሁ አለው ይላል። ኩራተኞችን እጠላለሁ የደሃ ኩራተኞችን ደግሞ በጣም እንጠላለሁ ይላል። የለውም ሰውየው ከሰዎች ሙህታጅ ነው፣ ከሰዎች ይፈልጋል። አስሉ ኩራት ተጠልቶ እኮ ነው ደግሞ ይሄ ምንም ሳይኖረው መኩራቱ ኩራቱ። ቡኻላ በጣም ስስታሞችን እንጠላለሁ አለ አላህ። ያብታም ስስታምን ደግሞ በጣም ነው የምንጠላው አለው። ይህን ቢሊየንስ ሊኖረው ይችላል፣ ይህን ሚሊየንስ ሊኖረው ይችላል። አምስት ሳንቲም ሱብሓነ አላህ፣ በኺል የሆነ ሰው ለራሱ እንኳ ማውጣት አይችልም። ለቤተሰቦቹ ለልጆቹ እንኳ ማውጣት ይከብደዋል። አንደኛ ሁሉም ነገር እያለህ ልብህ ባዶነት ይሰማዋል። ስልክ፣ ጓደኞች፣ ምግብ፣ ምቾት አለህ ግን ልብህ ባዶነት ይሰማዋል። ሰዓታትን ታሳልፋለህ፣ ትስቃለህ፣ ትበላለህ፣ ትተኛለህ ሆኖም ግን የሆነ ነገር የጎደለህ ያህል ይሰማሃል የአባዶነት ድብርት አይደለም ምልክት ነው አላህ እያሳየህ ነው ሕይወትህን በዱንያ ሞልተሃል ነገር ግን ነፍስህን እኔም በማስታወስ አስባት እያለህ ነው በሁሉም ነገር ላይ ፍላጎት ማጣት ስትጀምር ይህ መሰልቸት አይደለም ነፍስህ እየጮኸች ነው የአላህን ውዳሴ ስጠኝ በማለት ይህ ምስሉን የምታዩት ፍጡር ግራው በትካቴ ቀኙ በድባቴ በድካም ቢታጠር ከኋላው በጸጸት ከፊት ለፊት በሞት ቢጎተት ቢወጠር ምን ማድረግ አለበት? ተርፎ ቀን ለመቁጠር አለመጠራጠር፣ በረከቱን መቁጠር፣ አለመቀባጠር፣ እንባውን መቋጠር። አለመፈጠር መልስ አልተሰጠም። ወንድምን ወንድም አይቶ ታውቃለ? ቶባክ ማን አንተ አሁን እኮ ኪስ ያበጠ ብለን እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ። እናትን አይተህ ታውቃለህ በቃ፣ አላህ ያለቀን እያታለህ አየው፣ ልቡ ሲቀመጥ ኩራት። ስንት የስራ ማስታወቂያ ይወጣላል። አይ ይሄ ስራ እኔ አልገባም፣ ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ አንተን የማይመጥነ ሌብነትና ውሸት ነው። ሁለተኛ ኃጢአቶችህ ከዚህ በኋላ ደስታ አይሰጡህም። በአንድ ወቅት ያ ኃጢአት ደስታን ይሰጥህ ነበር አሁን ግን ስትሰራው ያስጠላሃል ይህ የጥፋተኝነት ስሜት አይደለም ምህረት እንጂ ኃጢአት መራራ ስሜትን መስጠት ሲጀምር አላህ በሹክሹክታ እየተናገረህ ነው አሁንም እንድትመለስ እፈልጋለሁ በማለት ምክንያቱም እውነተኛው አደጋ ኃጢአት ስትሰራ አይደለም በዚያ ላይ ምንም ስሜት ሳይሰማህ ስትቀር ነው ስለዚህ ስትሳሳት ልብህ አሁንም የሚታመም ከሆነ ይህ እርግማን አይደለም ይህ ወደ አላህ የመመለስ ጥሪ ነው። ዛሬ ላይ የሆኑ የምንጠላቸውን ነገሮች የሆኑ ሰዎች ላይ እንመለከታለን። አንዳንድ ወንጀሎችን የሆኑ ሰዎች ላይ እያየን እንዴት ይህን ወንጀል ይሰራል ብለን እናስባለን። ወዳጄ ነገ አንተ ምን ላይ እንደምትወድቅ አታውቀውም። ምናልባት ስልክህን ከፍተህ እስክሮል ስታደርግ ቀደም ሶሻል ሚዲያ ላይ የሆነን ሰው ባህሪ ተመልክተህ እንዴት ብለን ልታላግጥ ትችላለህ።

ማንጎሽ እንዳላችሁ አላቅም። ጭራሽ ሙዚቃ ይዘህ ትመጣለህ። ዓይነ ላይ የሽንቲ ጨርቃ ስራ ቡድ እኮ ነው፣ እኔ ወላሂ ነው የምለው። በጣም በዝታችኋል። ትናንትና በሆነ በሆነ ነገር መልካም ነገርም ባይሆን በሚሻል ነገር የምትታወቁ ሰዎች ሴት እያሻሻችሁ ምናምን መጣችሁ። ይሁን ብለን ደግሞ ዝም ስንል ሂጃብ የሚለብሱ ሴቶችን ስታንቋሽሹ ሰማል። እሱንም ይሁን ብለን አለፍን። ምን ያረጋችሁ? ያላችሁ ትንሽ ያደብ ትይዛሽ። ይሄ ነገር ለእናንተ ምን ይጠቅማችኋል? ማህበረሰቡ እስከናንተ ምን ይማራል? አላህን አትፈሩት? ነገር ቀብር የለባችሁ ሲራጥ የለም ጀነት ጀሃነም የለባችሁ? ሱብሃንአላህ። አድቡ፣ ስርዓት ይኑራችሁ። ለምትሰሩት ስራ ጥንቃቄ ያድርጉ። ወላሂ ትንሽ ቆም ብላችሁ እንኳን አታስቡ። በዙሪያችሁ መካሪ ይላችሁ አንድ ሰው እንኳን። አጃይብ! አላህ ይጠብቀን። አድቡ፣ አድቡ። ይሄ ሰው የምትከታተሉ ሰዎች አላህን ፍሩም። ማሻአላህ የምትሉም አላችሁ ደግሞ ብቻ መልካም አይደለም። ስርዓት ቢኖረን ጥሩ ነው። ነገ ተጠያቂነት አለብን። አላህ ፊት እንቆማለን። አላህ ፊት መቆሙን የሚያውቅ ሰው የሚያቅቶ እንደዚህ አይሰራም። አኩል ሁላችንም አላህ ዲፍጣ ሶስተኛ እቅዶች በተከታታይ ይከሽፋሉ። አንዱ ከሌላው በኋላ ሁሉንም ነገር ሞክራሃል። አዲስ ስራ፣ አዲስ ግቦች፣ አዲስ ግንኙነት ግን ምንም አይሰራም። አንዳንድ ጊዜ አላህ እቅዶችህን ያግድሃል ኢማንህን ለመጠበቅ ሲል። አንተ የተማፀንክለት ብር ይዘጋብሃል ምክንያቱም ከኋላው ጥፋት ነበርና፣ ያ አላህ ለምን አላስገኘህልኝም ብለህ ታልቅሳለህ ምናልባት ውድቀቱ ውድቅ መሆን አልነበረም። ምናልባት አቅጣጫ መቀየር ነበር። በዱንያ ላይ ወይም በዚህ ምድር ላይ መጥተህ አንዳች መልካም ነገርን መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላል። ሰው ልጅ እዚህ ምድር ላይ መጥቶ ለሌሎች ተስፋ መሆን ሳይችል ለሌሎች መዳን ተስፋ መሆን ሳይችል ይባስ ብሎ ጥፋትና ለሌሎች እንዲጠፉ ምክንያት ከሆነ ከዛ በላይ የከፋ ነገር የለም። የመኖር ዋጋ የሌለው ሰው በመኖሩ ምንም አይነት እንዲሁ የታየበት እሱን የሚገልጽ አሻራ ያልተው ሰው ከዚህ በላይ የከሰረ ከዚህ በላይ ያነሰ ከዚህ በላይ ትንሽ ሰው አለ ብሎ ለማሰብ ይከብዳል። አንዴ ቤቴ ቁጭ አልኩና ወንጀል መቁጠር ጀመርኩ ነደም

ይሁነ ይ ዊዝርና ወወዳዕና አንከ ዊዝረክ ሸክም ነው። ወንጀል እንዲያስሮም ይዛል ለቀቀኛል። አራተኛ ከአላህ የራክ ያህል ይሰማሃል። እናም ያ ይጎዳሃል። ሩቅ ከመሆንና ሩቅ እንደሆንክ ከመሰማት ጋር ልዩነት አለ። የሚያምህ መሆኑ አላህ ቅርብ መሆኑን ያመለክታል። እንደ በፊቱ መስገድ ናፍቆኛል ወይም ያንን ሰላም እንደገና መለማመድ ብችል ብሎ ልብህ ሲያስብ

ይህን እየተናገረች ዱንያ ለካ አኺራ ሄደች። አጥራሻዋ ለምን እንዳማራ ሲጠይቃቸው እንዲህ ሲሉ መለሱልኝ። ዱንያ ላይ ያለች በሙዚቃ ፍቅር ያበደች ነበረች አሉኝ። በቁርአን ቦታ ሙዚቃን ታዳምጥ እንደነበር ነገሩ። ሱብሐነላህ፣ አላህ ይጠብቀን። ወላሂ በቁርአን ቦታ የሙዚቃ አንድ ዶክተር ምን ይላል? ሆስፒታላችን ውስጥ ወደ 24 ሰዎች ሞተዋል። ከ24ቱም አንዱ ብቻ ነበር ሸሃዳን ይዞ የሞተው። ሱብሃንአላህ። አምስተኛ ተመሳሳይ አስታዋሾችን ደጋግመህ ታገኛለህ። ዩቲዩብን ትከፍታለህ፣ ተመሳሳይ ማስታወሻ። ኢንስታግራምን ታያለህ፣ ተመሳሳይ መልእክት። አንድ የዘፈቀደ ጓደኛህ የሆነ ነገር ይላል፣ ተመሳሳይ ርዕስ ነው። ለምንድን ነው ይህንን ደጋግሜ የምሰማው? ብለህ ማሰብ ትጀምራለህ። ይህ በአጋጣሚ አይደለም። ይህ በተደጋጋሚ የሚመጣ ምህረት ነው። አላህ መልእክቱን ይደግማል እስከምትረዳው ድረስ ተመሳሳይ አንቀጽ፣ ተመሳሳይ ምክር፣ ተመሳሳይ ማስጠንቀቂያ ደጋግሞ ሲመጣልህ፣ ይህ አላህ እንዲህ እያለህ ነው። አሁንም ጊዜ እየሰጠህ ነው። ካልተነገረች መውደድ እየተገለጠች መጥላት ትሻላለች እንደሚባል፣ ስለጎዱኝ፣ ስላስቀየሙኝ ብዙ የማይሆኑ ነገሮች ስላደረጉኝ ፊታቸውን ስፈልግ ጀርባቸውን ስለሰጡኝ፣ አይደለም እንደሚያስቡልኝ እንደሚወዱኝ ስላስመሰሉ ነው የጠላዋቸው። የቁሉ አላሁ ተዓላ እንዲህ ይላል፣ አንድ ባሪያዬ ወንጀል ይሰራል። ከዛም እንዲህ ይላል፣ ጌታዬ በእርግጥም ወንጀል ሰርቻለሁ ማረኝ አላህ ስብሓነሁ ወተዓላ እንዲል ረብ ባሪያዬ ጌታ እንዳለው ያውቃል፣ ወንጀልን የሚያወር ያጠፋን የሚቀጣ ስለዚህ ምረው አለው። ከዛም በድጋሚ ወንጀልን ይሰራል፣ ይላል ጌታዬ በእርግጥም ወንጀል ሰርቻለሁ ማረኝ። ያቁል አላህ ስብሓነሁ ወተዓላ ባሪያዬ ያውቃል ወንጀልን የሚምር ያጠፋን የሚቀጣ ጌታ እንዳለው ወንጀሉን ምሬለት። ከዚያም በድጋሚ ለሶስተኛ ጊዜ ወንጀልን ይሰራል። ከዚያም እንዲህ ይላል፣ ጌታዬ በእርግጥም ወንጀልን ሰርቻለሁ፣ ወንጀልን ማረኝ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ባሪያ ያውቃል ጌታ እንዳለው ወንጀልን የሚምር ያጠፋን የሚቀጣ ባሪያዬ የፈለገውን ቢሰራ ተውበት እስካደረገ ድረስ ምሬዋለሁ። ስድስተኛ በሰዎች ተከበህም ቢሆን ብቸኝነት ይሰማሃል። ሁልጊዜ ከጓደኞችህ ጋር ትሆናለህ፣ ግን አሁንም ያልታየህ የኃይል ይሰማሃል። ምናልባት ያ ብቸኝነት ብቸኝነት ላይሆን ይችላል፣ የአላህ ጥበቃ ነው። አላህ ሰዎችን ከህይወትህ ያስወግዳል ሊቀጣህ ሳይሆን ወደሱ እሱ ሊያቀርበህ ሲፈልግ አንዳንድ ጊዜ ብቻህን እንድትሆን ያደርግሃል። ምክንያቱም ዱዓ ላይ ድምፅህን መስማት ስለሚፈልግ፣ ብቸኝነትን እንደ እርግማን አታይ፣ እንደ ግብዣ ተመልከተው። በጣም የሚገርማችሁ ነገር ሙተከቢር የሆኑ ሰዎች ማለት ነው፣ አላሁ አዕለም የኔ እይታ ነው። ማንኛውም ሰው የሚኮራ ከሆነ ዱንያ ላይ ሳይዋረድ አይቀርም። አባት በልጆቹ ላይ ከኮራ በልጆቹ ይዋረዳል። በሚስቱ ላይ የሚኮራ ባል በሚስቱ ይዋረዳል። በጎረቤቶቹ ላይ የሚኮራ በጎረቤቱ ይዋረዳል። በጣም የሚገርም ነገር ነው። ስራ ቦታ ላይ ማናጀር ስለሆነ ሌሎቹን በቃ ከምንም የማይቆጥር ከሆነ ወላሂ ነገ እሱ ታች ወርዶ ይታያል። በቃ ለሰዎች መሳቂያ ይሆናል ይሄ

በድር ማለት የ14 ቀን ጨረቃ ነው። ይሄ እንዳልመስል የ14 ቀን ጨረቃ ላይ ነው ያለው፣ ግን ባህር ላይ ታየዋለህ። እዛ ተንጸባርቆ አርቆ ታች ወርዶ ራሱን ዝቅ አድርጎ ታየዋለህ። ትን ደግሞ ውሰድ፣ ጪስ ጪስ። እዚህ ሰው ጪስ እያለ ይጠየፋል። ወደ ላይ ግን ይወጣል። ምን ምን ይጠቅመዋል? ወደ ላይ ይወጣል። አይታይ ባር እዚ አን እንደ በድርሁን እንደ አስራ አራት ቀን ጨረቃውን ከፍ ብለህ ዝቅ የምትል እንደ ጭሳትን ዝቅ ያልሆነ ከዚህ ምትናቅ ሆነ ምትኮፈስ ማለት ነው። ላይ አትውጣ። ፊርዓውን ያ ነው የሆነው። ሰባተኛ፣ ልብህ በድንገት ተውበት የማድረግ ፍላጎት ይሰማዋል። ሳይታሰብ ህይወትህን ስለመቀየር ታስባለህ። ቁርአንን ከሰማህ በኋላ ስሜታዊ ትሆናለህ። ለምን እንደሆነ ሳታውቅ ታለቅሳለህ። ይህ ልክ ስሜት አይደለም። ይህ የአላህ እጅግ ውብ ማስጠንቀቂያ ነው። ግን ሳይረፍድብህ ተመለስ። መቃብር ከመጠራትህ በፊት እየጠራህ ነው። ስለዚህ ልብህ አስተግፊሩላህ ሲል በማዘናጋት ዝም አታሰኘው። ምክንያቱም ያ ነፍስህን ለመመለስ ለስላሳ የምትሆንበት የመጨረሻ ጊዜ ሊሆን ይችላል።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 ያመለከቷቸው የአካባቢ ማህበረሰቦች ጃህዶች ናቸው፣ እምዮች ናቸው፣ አያውቁም። አረበኛ ማንበብ ትችላለህ? አዎ፣ አስተምረን። መጻፍ ትችላለህ? አስተምረን፣ እያሉ የአካባቢው ማህበረሰብ ተአልቁ ሆኑባቸው። እንደዚህ አይነት አሊም ስላልገጠማቸው ተደሰቱ። ከእነሱ እንዳይርቁባቸው ፈለጉና እሳቸውን ለማስቀረት አንድ ሀሳብ አቀረቡ። ምንድን ነው ያቀረቡላቸው ሀሳብ? እኛው ጋር ብትኖር ከኛ የሆነች አንዲት ሴትን ብንድርህ ይሏቸዋል። መርሃባ ብለው ይቀበላሉ።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 የህ ክስርት ቀልብ የዝቼ ትምልጅ ቀልብ ሰበርክ ልብ ሰበርክ እባክህ እሷን ማየት አንገት ጌጥ ያለ ሲል እኔና አንገት ጌጥ ታሪክ አለን አሏቸው። ምንድን ነው ታሪክ ብለው ሲጠይቋቸው ነገሯቸው። መስጂድ ላይ ያለ ሁሉ ሰው በተክቢራ ጮኸ። ምንድን ነው ምክንያቱ ብለው ሲሏቸው፣ የዝቼ ልጅ አባት ከሀጅ እየተመለሰ እዚ ደሴት ላይ ሲደርስ መንገድ ላይ ታመመ። ከዛሬ ነገ ይድናል ብለን እያሰብን መዳን ሳይችል ቀረ። ልጁን ይዞ ነበር መጨረሻ ላይ ሞተ። ሊሞት ሲል ግን ተናገረ። በዱንያ ላይ አንድ አማና ያለው ሰው አግኝቼ እችኒ አንገት ጌጥ ሰው አለ። ያን ሰው አላህ አገናኝቶኝ ልጄን ብድረው እያለ ይመኝ ነበር። ያላህ ተአምር ይሄንን አሳየን አሉት። በጣም የሚገርም ነበር። አቡበከር ብን በዛዝ ያንን ገንዘብ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 ሸላት በላቸው። አላህ ተስፋ አልቆረጠብህም፣ እያስጠነቀቀህ ነው። ምክንያቱም አሁንም እንድትመለስ ይፈልጋል። ፍጹም መሆን የለብህም፣ መጀመር ብቻ ነው የሚያስፈልግህ። ውዱ አድርግ፣ ሁለት ረካ ስገድ፣ ከዛም ያ አላህ ማረኝ ብለህ በሹክሹክታ ተናገር። ያ አንድ ሹክሹክታ አላህ ሁሉንም ነገር የሚመርበት ምክንያት ሊሆን ይችላልና። ጭንቀት ያገኛችሁ ወዳጆቼ፣ ወንድነቶቼ ሆይ የነቢዩላህ አዩብ ታሪክ ላንተ፣ ላንቺ ትልቅ መጽናኛ ትምህርት ነው። የህይወት ፈተና ሲበዛብህ፣ ጭንቀት ሲደራረብብህ፣ ተስፋ ሲሟጠጥ የነቢዩላህ አዩብን ትዕግስት አስታውስ። መከራ የአላህ ቁጣ ምልክት ሳይሆን የፈተናና የደረጃ ከፍታ ምልክት መሆኑን ተረዳ። በህይወት ውጣ ውረድ ውስጥ መንገድ የጨለመበት በተስፋ መቁረጥ ማዕበል ውስጥ የሚናወጥ ልብ ሁሉ ወደዚች የቁርአን አንቀጽ ይምጣ። የአላህ ወዳጅ የነቢዩላህ አዩ በዱዓ ወደ ጌታቸው የተማጸኑበትን ቃል ያስተውል። ቻናላችን ላይ አዲስ ቻሌንጅ ለመጀመር አስበናል። ቻሌንጁን መቀላቀል የምትፈልጉ ካላችሁ ኮመንት ላይ አስቀምጥላችሁ አለ ሊንኩን ገብታችሁ መቀላቀል ትችላላችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ።